በስልጤ ዞን ከሚገኙ ወረዳዎች መካከል የሳንኩራ ወረዳ አንዱ ነው። በወረዳው በህብረተሰቡ የነቃ ተሳትፎና በመንግስት ድጋፍ የተሰሩ መሰረተ ልማቶች ተመርቋል። የወረዳው ዋና አስተዳዳሪ ወይዘሮ ተሚማ ሙዴ በዚህ ወቅት እንደገለጹት የወረዳው ማህበረሰብ በጤና ተቋማት ግንባታ፣ በውሃ አቅርቦት፣ በትምህርትና መሰል የጋራ መገልገያ ማዕከላት ግንባታ ላይ ተሳትፎ እያደረገ ስለመሆኑ በመጥቀስ መንግስትና ህዝብ በቅንጅት ከሰሩ ትልቅ ለውጥ በአጭር ጊዜ ማምጣት እንደሚችሉ ማሳያ ነው ብለውታል። በማህበረሰብ ና በህዝብ ተሳትፎ የሰራ ነው ከመሆኑ መነሻ እስከ መቶ ሚሊዮን የሚጠጋ ብር የሚያወጡ ፕሮጀክቶችን በዛሬው ቀን መርቀን ይፋ ያደረግንበት ሂደት ነው ያለው። ባይዜ በሶስት ወር በአራት ወር ቀን ማታ ህዝቡ አመራሩ ተባብሮ የሰራቸው ፕሮጀክቶችን ነው ያስመረቅ ነው። በጣም ከባድ ግን በአጭር ሰዓት ሰርተን ያጠናቀቅ ናቸው ፕሮጀክቶች ናቸው። በተጨባጭ በአጭር ሰዓት የሰራናቸው ፕሮጀክቶች ህዝብና መንግስት ተቀራርቦ በመስራት ምን ያህል ውጤት ማምጣት እንደሚችል እና ለማህበረሰቡ ፋይዳ ያላቸውን ተቋማትን መገንባት እንደሚችል ማረጋገጫ ናቸው ማለት ነው። የስልጤ ዞን ትምህርት ቢሮ ኃላፊ አቶ ሹክራላ አወል የስልጤ ዞን ህብረተሰብ በጋራ ጉዳይ ላይ ከመንግስት ጋር በቅርበት የመስራት መልካም ልምን እንዳለው በማንሳት በትምህርት ዘርፍ የተሰሩ ስራዎች ለአብነትም ጠቅሰዋል። እኛ ዞን ላይ በሁለት አመት ብቻ ከ ሰባት መቶ ሚሊዮን ብር በላይ መንግስትና ህብረተሰብ ተቀናጅቶ ስለሰራ፣ እሱ ብቻ አይደለም። በተለያዩ ከተማ ያሉ ባለሀብቶች ጭምር መንግስትና ህብረተሰብ በደንብ ስለተቀናጀ ገጠር ላለው ትምህርት ቤቶች ገንብተዋል። እኛ ዞን አንድ ባለሀብት እስከ 25 ሚሊዮን አውጥተው የገነባለ 18 ሚሊዮን 9 ሚሊዮን ለብቻው ከተማ ሆኖ ልጆቹ እዚህ ሳይማሩ እንካል እዚህ ገጠር ላለው ማህበረሰብ እየገነባ ነው። እነዚህ ሁሉ ማህበረሰብና መንግስት የመቀራረብ ውጤት ነው እና በጣም ብዙ ስራዎችን መስራት እንደሚቻል ማህበረሰቡና መንግስት ከተደማመጠ ብዙ ስራ ይሰራል። የዞኑ ህዝብ የወራቤ ኮምፕሬሄንሲቭ ሆስፒታልን ጨምሮ ሌሎች የጤና ተቋማትን በመገንባል ለአገልግሎት ማብቃቱን የነገሩን ደግሞ የዞኑ ጤና መምሪያ ኃላፊ አቶ ሸምሱ ከይረድን ናቸው። በህብረተሰብ ተሳትፎ ከ350 ሚሊዮን ብር በላይ በማሰባሰብ በአይነትም በገንዘብም ከ350 ሚሊዮን ብር በላይ በማሰባሰብ በጤና ተቋማት ደረጃ የጤና ተቋማትን ግንባታ፣ ጤና ጣቢያ ግንባታ፣ የሆስፒታል ማስፋፊያ፣ ከስታንዳርድ በታች የሆኑ ጤና ጣቢያዎች ተጨማሪ ብሎኮችን ከመገንባት ጀምሮ ጤና ጣቢያዎችን ገንብተን እንዲሁም ግባት ችግር ያለባቸው ጤና ተቋማትንም ተደራሽ ለማድረግ የተሞከረበት ዓመት ነው ብሎ መውሰድ ይቻላል። የዞኑ ምክር ቤት ዋና ፉ ጉባኤ ወይዘሮ መህዲ ቡሴር በሳንኩራ ወደ ተገኝተው የተጠናቀቁ መስረድ ልማቶችን መመርቀቡ መክፈት ለአዳዲስ ግንባታዎች የመስረድ ድንጋይ ካስቀምጡ በኋላ ለደቡብ ሬዲዮና ቴሌቪዥን ድርጅት በሰጡት አስተያየት በስልጥ ዞን የተመዘገቡ ላሉ ለንተናይ ለውጦች የማህበረሰቡ አውንታዊ ድጋፍ የጎላ ነው ብለዋል። መንግስት የጀመራቸው እንደ ዞናችን ሰፊ የልማት እንቅስቃሴዎች አሉ። እነኝን እንቅስቃሴዎችን ደግሞ የበለጠ ለማጎልበትና የበለጠ ውጤታማ ለማድረግ የማህበረሰቡ ከመንግስት ጎን ሆኖ የሚሰራቸው ስራዎች እጅግ በጣም አበረታች ናቸው፣ እንደ ዞናችን ማለት ነው። አሁን ባለው ደረጃ በተለይ በትምህርት፣ በጤና ከሌሎችም ባሻገር በማህበራዊ ዘርፍ ላይ ትልቅ ስራ እየሰራ ያለበት ሁኔታ ነው ያለው ማለት ነው። የሁሉም ወረዳዎች ሁሉም ከተማ አስተዳደሮች በሚባል ደረጃ በየደረጃው እንደየደረጃቸው እንደየአቅማቸው ባለሀብት በማስተባበር የማህበረሰቡን እቅም በማስተባበር ወጣቶችን፣ ሴቶችን፣ ምሁራንን በማሳተፍ ሰፊ ስራዎች ተሰርተዋል። ከዚህ ውስጥ አንዱ ሃይስኩል ግንባታ፣ የቅድመ መደበኛ ትምህርት ቤቶች፣ የጆነር ትምህርት ቤቶችን ብቻም አይደለም ጤና ጣቢያ ገንብቶ ሙሉ ማቴሪያሉን አሟልቶ እስከ መስጠቱ መንግስት በገነባቸው ሆስፒታሎች ሙሉ ለሙሉ ማቴሪያሉን አስገብቶ ማሽነሪ አስገብቶ ህክምና ሊሰጥ የሚችልበት እና ማህበረሰቡ አገልግሎት ሊያገኝ የሚችልበትን መንገድ የተሰራበት ሁኔታ ነው ያለው። አሁን ባለው ደረጃ ብቻም በነኚህ ሳይሆን በኢኮኖሚው ዘርፉም መንገድ፣ አሁን ባለው ደረጃ በተለይ ውስጥ ለውስጥ ማህበረሰቡ ቀበሌ ለቀበሌ ወረዳዎች ከወረዳዎች ጋር የሚገናኙበትን መንገድ ከመንግስት ል ጎን ለጎን ሆኖ እየሰራ ያለበት ሁኔታ ነው ያለው።